አሰላሙ አሌይኩም ረቱላ በረከቱ። ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? አሁን እንግዲህ እኔ ነኝ ያለ ምርጥ ምርጥ ምግብ እየሰራሁላችሁ ነው ማለት ነው። ምንድን ነው ትላላችሁ? እሱ እንግዲህ ጥብስ ጥብስ እየሰራን የጎመን ጥብስ ጎመን ማለት ነው፣ ጥቅል ጎመን ማለት ነው። እዚህ ጥቅል ጎመን መንገር ያለኝ ፍቅር እነግራቸው አልችልም። እኔ ወደዋለሁ። በነገራችን ላይ ከዛም ለምን በርበሬ ሲባክናል አልጫ ነበር መሰራው። እና አይ በርበሬው ምን ይሰራል እዚህ ተቀምጦ በጣም ይጣፍጣል። በርበሬው በጣም ሽታው ቀውጤ ነገር ነው። ያለ ሀሳብ የቅመም ቂያማ ገብቶበት ነበር። እና በቃ እፈራለሁ ሰዎቹ ጋር ለመስራት ሽታው እየበጠበጠኝ ማለት ነው። አዝም ብሎ ተቀምጧል። እንግዲህ በቅርቡ ጓደኞች ላሉ ላሉት በየቀኑ ገንፎ በላ ይላሉ፣ ምናምን ትንትን ይሰጣችኋለሁ። ያው ተቀምጦ ማለት ነው። ለጉትሾ መጥቼ ሶስት ኪሎ በርበሬ ነበር ያስፈጫሁትና እና ተሶስቱ ኪሎ እንግዲህ አንዱን ኪሎ ለሴቱ ልጅ ትሰጥ፣ ሁለቱ ኪሎ እንግዲህ ጓደኞች ጋር ይኸው እስካሁን አለ ማለት ነው። እንዲል በላችሁ እንጂ የገባ በቅመም

ኢትዮጵያ እንክት ታርጌ በላሁ በላሁ። ምላችሁ ምንድነው ብትሉ፣ ጥቅል ጎመን እንክት ታርጌ ድንች እና ጥቅል ጎመን እንዴት እንደ በላሁ ልነግራችሁ አልችልም። ምግብ አለ እሱ በቀር አልነካም። ዋላ ማለ ዋላ ማለ ሽሮ እንዴት እንደ አስጠላኝ። የምሬን ነው፣ ብረሳውም እንደው አላውቅም። ሽሮ በጣም አስጠልቶኝ ነበር። ኢትዮጵያ እጄ እስከ መበላው የቸኮልኩት ሴትዮ ማለት ነው። አስጠላኝ በቃ፣ እዛ እንጃ ምንም አልገባኝም። ለምን እንዲሁ እዛም ቤትጨ እዛም ቤትጨ ባህል ነው። ሽሮ ተቀረበ ላፍቅሩ ኮራሱ ቅመሹ ቅመሹ አይለኝም እንዴ ታን ይሳመርተ ምርጥ ሽሮ እየተሰራ ከዛ ሌላ አማራጭ የለኝም። ያህል ያለው ገበያ ይሄን ነው ይጀመ ማጣ እያቃሰኩ ያቃሰኩ እመጣለሁ። ድንች ያታውቃላችሁ እንግዲህ ይሄ አንዱ እኔ የምቆርጠው ሰማንያ ብር ነው አንዱ ማለት ነው። ይሄ ሰማንያ ብር ነው። ምንም ጥርጥር የለውም። በዛ ላይ ደግሞ ተላይ የሚላጠው ይበዛል። አሁን ይሄ እንኳ እንዴ የተላጣችሁት ንጹህ ነው። ይሄው እንዴ ሁለት ናቸው ያነሳው ለማለት ነው። ይሄኛ ተባው ብዙ ስለሆነ ብዙ ይላጣል። በዛ ላይ ማለት ነው። እንዴ እንዴ መጣ እንኳን ራሱ ለናንተ አይሰጣችሁም። እንዲያለ ተላይ ብዙ ትልጣላችሁ። ቆሻሻው ብዛቱ እንጣቋለሁ ምናምን አለው። ከዛ ሰማንያ ብር ነው አንዱ ወላይ አንድ እንደው እንደዛ አርጋችሁ ገጃችሁ

የምሬን ነው። ስጋው መረቅ ቀርቦ ቀይ ወጥ ምናምን ቀርቦ ጎመኑን በጎዲን አድርጊ ነው በለው ይሄ ነሳኝ አትሉኝም? እና ጎመን ወድ ያለሁ በነገራችን ላይ ነው። አርግዜ ራሱ ዘጠኝ ወር ሙሉ ሳማና ጎመን እይላሁ ነው የወለድኩት። ዘጠኝ ወር ሙሉ እንግዲህ ሳማንም ነው የሚያቅሰው ያቀዋል። አገሩ ያለ አገር ለአገር እየተባረረ እየተፈለገ ይፈለጉ አንድ ቀን ይቀቀላል። ወዲም ቀዝቃዛ ነው፣ ሀገራችን ችግር የለበትም። እስተ ሶስት ቀን እበላለሁ። ለእኔ የሳሱ የሚፈልጉ ሰዎች ራሱ አይበሉ፣ እኔም እሳሳሉ፣ ባልሰጣቸው ደስተኛ ነው። ያልቅብኝ ያልቅብኝ ይመስለኛል። ከዛ በሶስተኛው ቀን ያልቅ፣ ደሞ አሁኑ ልሸ ደሞ ከረጅት ሸ ደሞ ፍለጋ ያልሁ ደሞ ሸለቆ ሸለቆ ወንዝ ለወንዝ ምናምን ምናምን ደሞ ብላጊ። ደግነቱ የዛን ዘመን በጣም በልጎ ነበርና በጣም ሳማው ተዋል ጎመናለ

በጣም የዋህ ነው፣ ሞኝ ነው። አረጉበት ቦታ ቁጭ ይላል፣ ጣጣ የለውም። ጣል አረጉበት ቦታ ቁጭ ይላል እና በጣም አገሩን አጥሎበት ነበር። እሱ ነገር እዩ ደግሞ ማለት ነው፣ ለሳሳ ነገር ነው። እስከብሎት እንኳ ብዙ ምትናይ ጥቂት እንደበላሁኝ አስጠላኝ። እሱ ነገር ለቡድን ተናቴ ዝንድ በኬሻ ይመጣል። ለቡድን ተቆጥሮ በኬሻ ይዘው ትመጣለች፣ ትልክልኛለች። ሳማውን ለማ ብኬሻ ትልክልኛለች። ተማ ብቻ አላስጠላኝ፣ ያጎመን አስጠላኝ። አሁን እዚህ ሀገር ካስ የሚሉት አይደለም። ካስ ይሉት እዚህ ሀገር ለሰላት የሚጠቀሙ ማለት ነው። እዛ ኮስጣ ነበር ምንነው ጠቃላችሁ። አሰላሙ አለይኩም ረመቱላ ወበረካቱ። ተመልሼ መጥቻለሁ። እንግዲህ ማለት ነው እያነሳሁት የማራታችን ምግብ ነው ማለት ነው። የአማራታችን ምግብ ይኸውላችሁ። ሰርግ አለንና የወንዶቹ ሴቶቹ ምን ታላችሁ፣ አዚማ ነበርና እንትን ነው አዚማ ነበር እና ዙማ ሰርጋለን እና የልጃችን ልጅ የልጃችን ልጅ ያገባ እና ያው አዚማ ነው የሚያደርጉት። ታስቀድሞ ታካላችኋ መጀመሪያ አዚማ ያደርጋሉ። እንግዲህ ለምን እንዲያው ያን ነገር አይገባኝም፣ ብር መሰብሰብ ይሁ ለምን ያላቅ አዚማ አላችሁ። የወንዶቹ የሚባለው የሴት የወንድ የሚሉት አለ። አሁን ትናንት የወንዶቹ ነው የሴቶቹ። እንግዲህ ደግሞ የዛሬ ማታ መሰለኝ ይህ ማታ ላይ ሊያደርጉት ይችላሉ። ዙማ ነው

አቃችኋል ለበርበሬው ስስት እንልና ማለት ነው። ከዛ ተፈላ እንግዲህ ቁርስ ቤተሰቦች

አቤት የሰዎቹን ግን ሰዎቹ ስርታ መጨስ አረብ ግን ማላኔ ማን አለ። በተለይ የእነዚህን እንትኖቹ ኮመንት ሳነብ እና በነገራችን ላይ ስለሚያሳዝኑኝ ነው። እዚያ ነው እና እንደዛ ነው እላችኋለሁ። ብቻ ነው በለው እንግዲህ፣ ጓደኛ የለም የሚያባላ ቢኖር ጥሩ ነበር። እንጀራይቱ የምችው ናት። እንግዲህ አልቃለች እንደነገሩ አለቀ። ይበርጎ በላ ነው ምኑን በላ ነው። ይሄው ባለፈ ምንድን ነው የሰራሁት መሰላችሁ? ሽሮ አሰራሁም፣ ሽሮ አሰራሁ። እንጀራ ተመጣ። ምንድን ነው እዚህ በላ ሰርቻው ዲንች ዲንች ሰርች በላሁ። አንድ ቀን በርጎ በላሁ። ዛሬ ደግሞ በጎመን በላሁት። እንጀራው ተመጣ። ስምንት ቀኑ ነው አልፏል። ስምንት ቀኑ አልፏል። አስራ አምስት ቀኑ ወይ ግዲያ ነው

ይበላሉ። እንዲ ቢፈጠር እንደ በስላ ሊመች ችግር የላትም። ቃሪያና እኔ ተገናኝተን ዋው ያላሰራችሁ ላይ ኮመንት እያስቀመጣችሁ